ባለፉት ጥቂት ዓመታት ከተሞችን ማነቃቃት የቻሉ የልማት ስራዎች ሲሰሩ እነዚህ ስራዎች በከተሞች መካከል ጤናማ ውድድርን መፍጠር የቻሉ ናቸው። ነዋሪዎችም ከተማቸውን በማሳመር ሂደት ውስጥ አስተዋጽዖ እንዲኖራቸው እድል የፈጠረ ነበር። እያንዳንዱ ከተማ የራሱ የሆነ ማንነት፣ የራሱ የሆነ ፊቸር፣ የራሱ የሆነ አቅም፣ የራሱ የሆነ የማደግ እንዲሁ አብዛኛው ኦፖርቹኒቲ ያለው በመሆኑ ከተማ ከከተማ የሚወዳደርበት ከተማ ከከተማ የሚፎካከርበት ከተማ ደግሞ በትብብር በጋራ የሚሰሩበት የህትማማችነት መንፈስ ነው። እንግዲህ ከተሜነት ቋንቋም ስለሆነ ከተሜነት ማንነት ስለሆነ ራሱ እርስ በርስ የሚተባበሩበትም የሚፎካከርበትም በሂደቱ ደግሞ የሚያድጉበትን እያየን ያለ ነው። በእርግጥ ከተሜነት መገለጫው አይነተ ብዙ ቢሆንም መሰል ልማት ስራዎች በስፋት እንዲሰሩ በማገዝ ረገድ ደግሞ በከተሞች የሚካሄዱ የልምድና ተሞክሮ መለዋወጫ መድረኮች ያላቸው ሚና የጎላ ነው። ከእነዚህ መድረኮች መካከል ደግሞ የኢትዮጵያ ከተሞች ፎረም በጉልህ የሚጠቀስ ነው። ራሳቸውን ፕሮሞት አድርገው ተጨማሪ የስራ እድልና ኢንቨስትመንት የሚጠሩበት ነው የሚሆነው በዚህ ሂደት ደግሞ እንግዲህ ደረጃ እናወጣላቸዋለን። በደረጃው መሰረት የፈርጅ አንድ የምንላቸው ከተሞች እርስ በርሳቸው አወዳድረን እውቅና የምንሰጥበት ነው። በሁለተኛ በሶስተኛ ደረጃ የሚያሉትን በዛው ልክ እውቅና የምንሰጥበት ነው። የረጅም ጊዜ እቅዳቸው መሰረት አድርገው እንዲቆረቆሩ ድል የሰጠ ነበረ። ሁለተኛው ከተሞች ራሳቸውን ለኑሮ ጽዱ፣ ውብ እንዲሆኑ ያደረገ የኮሪደር ልማት እንዲካሄድ ያደረገ ነው የነበረው። በዚህም ኮሪደር ልማት ብዙ ከተሞቻችን ወደ ስማርት ሲቲ እንዲያድጉ እድል የሰጠ ነው የነበረው። አስረኛው የኢትዮጵያ ከተሞች ፎረም በቀጣይ ከህዳር 6 እስከ 10 2018 ዓ ም በአፋር ክልል ሰመራሎጊያ ከተማ ይካሄዳል። እንዲህ ያለው ሁነት ደግሞ ከተሞች ያላቸውን ሀብት በማስተዋወቅ ተጠቃሚነታቸውም እንዲጨምር እድል የሚፈጥር ነው። ትልቁ የባህል ልውጥ እናደርጋለን። ስለዚህ አሁን ለእኛ እንደ ሰመራሎጊያ ከተማ ወይም እንደ አፋር ክልል ትልቁ ትልቁ ጠቀሜታ ያለው ለእኛ ነው አሁን ምክንያቱም እኛ ያለነው ጸጋ፣ እኛ ያለነው ሀብት፣ እኛ ያለነው ፖቴንሺያል ይሄ አጠቃላይ ክልሉ ያለውንም ሀብትም ጭምር ነው አሁን ለመሸጥ እየተዘጋጀ ያለ ነው። ለዚህ ቦታ ካፍቴሪያዎች እንዲኖሩት፣ እዚህ ቦታ ላይ ፓርኪንጎች እንዲኖሩ፣ እዚህ ቦታ ላይ ለሰዎቹ የመጸዳጃ ቦታዎች እንዲኖሩ የማድረግ ስራ እየተሰራ ነው ያለው። ሁለተኛ ደግሞ ከተሞች ስራቸውን የሚያስተዋውቁበት ቦታ ወይም ደግሞ ሼድ እየተሰራ ነው ያለው። በተለይም አሁን ላይ በከተሞች ስማርት ሲቲ ትግበራ በትኩረት የተሰራበት እንደመገኘቱ የተሻለ ልምድና ተሞክሮ የሚወሰድበት እንደሚሆንም ይጠበቃል። ሁነቱን ለማዘጋጀት በሚደረጉ የቅድመ ዝግጅት ስራዎች የከተሞች ልማት ይገለጻል። ይህም ለከተሞች እድገት ከሚኖረው ፋይዳ ባለፈ ለስራ እድል ፈጠራም የበኩሉን አበርክቶ ያደርጋል። ከተሞቻችን የተጨማሪ የስራ እድል የሚፈጥሩም ስለሆነ የቱሪስት መስህብ ሴንተርም እንደመሆናቸው መጠን የቱሪስት ሴንተሩ ላይ የተሰራ የቱሪስት መስህብ እንዲሆኑ ደግሞ የተሰራባቸው ስራዎች ከፐብሊክ ፕላዛዎች አኳያ ሊሆን ይችላል። ከጋራ ስፔሶች አኳያ ሊሆን ይችላል። ከስፖርት ማዘውተሪያ አካባቢዎች ሊሆን ይችላል። የሆቴልና ቱሪዝም ጋር የተያያዘ ሊሆን ይችላል። የተለዩ የተሰሩ ስራዎች ለዛም እውቅና የሚሰጥበት ነው የሚሆነው። ሌላው ዲጂታላይዜሽን ነው። ከተማ እንግዲህ ለመዘመንም አንዱ መሰረት የሚያደርገው በጣም ባጠረ ጊዜና በዘመነ መንገድ አገልግሎት የሚገኝበት ቦታ ስለሆነ አገልግሎቶቻቸውን በምን ደረጃ ለዜጎቻቸው ለከተማ ነዋሪ የማዘመን ስርዓት ውስጥ ገብተዋል የሚለውንም እንግዲህ የምናይ ነው የሚሆነው። ከተሞች ያላቸውን እሴት በማስተዋወቅ መሰረትን ሲጥል በከተሞች መካከል የመልማት ውድድርን ይፈጥራል። በሆቴል ቱሪዝም ዘርፍ ለተሰማሩ አልሚዎችም ተጨማሪ ድል የሚፈጥር ነው።